ሩያ ከመቼም ጊዜ በላይ ያማን ላይ ትኩረት እያደረገችበት ነው። በተለይ ደግሞ ኤሊፍ እነሱ የወት ውስጥ መግባት ከጀመረችበት ጊዜ ጀምሮ በጥርጣሬ ነው የምታያት። ያማንም ቢሆን እንደ እህቱ ስለሚያት በጭራሽ የሩያን ጭንቀት የተረዳው አይመስልም። ነገር ግን ሩያ ሌላ ራስ ምታት እየመጣባት ነው። ይህም ትንሿ ሜሌክ መናገር ጀምራለች። ከዚህ ቀደም ሳራን፣ እንዲሁም ሼምኒም ሲያወሩ የነበሩትን ነገር ሰምታለች። ሼምኒም ከያማን እገታ ጀርባ እንዳለችበት አሁን ስትነግራን ነበረ። ብዙ ነገሮች የተቀያየሩት አሁን ሩያ ሜሌክን አክፋት ወደ ቤት ይዛት እየመጣች ነው። ከዚህ ቀደም ያማን የታገተበት ክፍል ጋይዛን ነበር የመጣችው። በደረጃው እየወረዱ ናቸው። ሜሌክ ፈርታለች። ሩያ በዚህ መንገድ አክፋት፣ እባክሽ እባክሽ ብላ እየለመነቻት ነበረም። ሸምኔም ደረጃው በርጋ ቆማ ጫፍ ላይ እያየቻት ነበረ። ሜሌክ በተደጋጋሚ ነበረ ሩያን ስትለምናት የነበረው፣ እባክሽ እባክሽ፣ ሩያ እባክሽ እያለቻት ነበር። እሷ ግን ወደዚህ ክፍል ካስገባቻት በኋላ ትታት ልትወጣ ነው። ሜሌክ አለቅሽም ብላ እየለመነቻት፣ ነገር ግን ሩያ በሩን ቆለፈችባትና ሄደች። በዚህ መንገድ ሜሌክ በሩን እየደበደበች እባክሽ ፈርቻለሁ ከዚያ አስወጪኝ ብላ እያለቀሰች ነበረ ይሄ ከሆነ ከሁለት ቀናቶች በፊት ሩያ እውነቱን ካወቀች በኋላ በቀጥታ ወደ ና ያማን ይዛት እያመጣች ነበረ ያማን ሜሌክን ሲያት ቀኑ ሙሉ ያማን ያማን እያለች ስለዋለች እሱን ስለፈለገችው ሜሌክ የኔ ውድ እያለ እያቀፋት እያመጣ ነበረ በአንድ በኩል ሩያ ደግሞ ሜሌክን እንዳትናገሪብኝ ብላ በምልክት ጠይቃኝ ነበረም በአንድ በኩል አሲም ብትሆን ሜሌክን እያቀፈች ነው አይዞሽ የኔ ውድ እኛ አልተናደድንብሽም እሺ እያለ ጄሱር ያባብላታል ጄሱር ምንድነው የምታወራው እኔ ደግሞ አንተ ያሳዝናልና ደኛል። ቀኑ ሙሉ ያን ነበርክ ይለዋል። ፈጣሪው ትግስቱን ስጠኝ ያማን ምን ሆኗል እንዴ? ከነአሴና ከልጆቹ ጋር ምን ሳደርግ ነበር እዚህ ቀኑ ሙሉ እያወክ አብሬ አልነበርኩኝ እንዴ ይለዋል። አይ አይደለም፣ እስኳ እስካሁን ድረስ እንደዚህ እስክትሆን ድረስ ልጇ እስከምትፈራ ድረስ እያለ ያማን ይናገራል። እስካሁንም ቢሆን እያስፈራራቿት እኮ ነው። እባካችሁ ተረጋጉ። ምንድን ነው ሩያ በቃ ወሰጃት ወይ ከአንቺ ጋር ትሆን እያለች አሴ ትናገራለች። ከዛ ያማን ሜሌክ ሜሌክ፣ በያ ነገርኝ የተፈጠረ ነገር አለ በያስረጅኝ፣ ችግር የለም እኔ ባንቺ አልተናደድኩም እሺ፣ ችግር የለም እያለ እንድትነግረው ያባብላት ጀመረ። ይህን ጊዜ ሩያ ሜሌክን አፍጣ ነበር የም ትመለከታት ትኩር ብላ ታያታለች። የማን ጭንቅላቱን እየነቀነቀ ነው። ወንድሜ ፊቆ ቀኑ ሙሉ እየፈለግሽኝ እንደነበረ ነግሮኝ ነበረ በያ ሜሌክ ምንድን ነው እያላን ነው። ነገር ግን ሜሌክ በሩያ ተጨናነቀች። ሩያ ታይ እያለቻት በፊቷ ምልክት እየነገረች አልነበረም። በቃ እንግዲህ ልጅቷ ጨንቋን ነበር ዋለች ማለት ነው። ለዛ ነው ለዛ ነው የማን ላይ ዝም ብለህ ነበር ስጫውብኝ ነበር ይል ዝምበል እያለ የማን እየጫው ነበረም። በዚህ ምክንያት ጄሱርና የማን መጣላት ጀመሩ። ከዛ ሲ በቃ እኑጣ እኑጣ ብላ ሜሌክን አቅፋት ይዛት እየወጣች ነበረ ያማን እንዲሁም ሩያ ቀሮ። ሩያ ፊቷ ላይ ጥሩ ነገር አይታይም። ደህና ነሽ ብሎ ይጠቃት አሁ እያለችው እያቀፋት ተያይዘው እየወጡ ነበረ። በሌላ በኩል ነስሊያን ቤት ውስጥ ናት። ድንገት ፌሬዴ እየመጣች ነው። እንዴ ፌሬሽ የት ሄደሽ ነው? የት ነበርሽ? ብላ የጠቀቻ ነበረ። ዝም ብዬ አየር ልቀበል በእርግጠኝነት ማለት በቃ ያን ሰው ሰራንን ሳየው የውሸት ጋብቻ ቢሆንም፣ ነገር ግን ይህን ማየት ስለማልፈልግ ደብሮኝ ነው ትንሽ አየር ልቀበል ብዬ ነው እያለች ነበረ። እረ ፌሬሽ እንዳልኩሽ እኮ ድራማ እኮ ነበረ ትላታለች እየሳቀች፣ በጣም ደስ ብሏታል። ከዛ ፌሬዴ ግርማት እየተመለከተቻት ነበሩ። ሱ አቀረበች። ፌሬሽ ምንድን ነው? ለምን እንደዛ መታኝ? ምን ተፈጠረ? ምንድን ነው ንገረኝ እስኪ፣ ምንድን ነው? ትላታለች ነስ እኮ ያው እየውልሽ እኔ ወድ ለብዙ ጊዜያቶች ያል ስታለቅሽ አይችሻለሁ። በቃ ባጣሻቸው ሰዎች ወንድምሽ፣ አባትሽ እና ሌሎችም የምትወጃቸው ሰዎችን አተሻል። አሁን ደግሞ በቃ ህይወት ደስተኛ እንድትሆኝ እድል የሰጠችሽ ጊዜ ነው እና ምናልባት ይህን ድ እንደተጠቀሚበት ብዬ ነው አለቻት። አሁንም ቢሆን ነስሊያን እንደምታሳዝናት ግልጹን እየነገረች አልነበረም፣ ነስሊያን ማመስገኗን እንደቀጠለች ነው። ነገር ግን ፌሪዴ አሁንም ቢሆን ነስሊያን ከጉቨን ጋር እድል እንዳላት እየገለጸች ላልነበረ፣ እየውልሽ ነስሊያን፣ ይሄ ትክክለኛው ጊዜ ነው ከጉቨን ጋር የጀመርሽውን ጉዞ ከመጨረሽበት ካቆምሽበት፣ ቀጥይበት ከሱ ጋር የመሆን እድላለሽ እድላለሽ ስትላት፣ ጉቨን ግን ኳ አግብተዋላ በኋላ ትዳር መሆኑን እያወኩኝ እንዴት ብዬ ስትላት፣ እንዴ ፈጣሪው አራርሹ እርሹ። ከዚህ በኋላ የትዳር ይቀጥላል ቀጥላለሽ ታስቢያለሽ? እንዴ የሚገርመው ነገር ኦዝጊ ማለት ልክ እንደ ሰራን ናት፣ ተንኮለኛ ናት፣ ቂመኛ ናት። ከሰራን ምንም ይለያ ነገር የለም አንድ አይነት ናቸው። ልንገርሽ እያለችን ነበር ድንገት አላዝና ቻላ እየገቡ የነበረው አይ በጣም ይገርማል፣ ይገርማል። ከዚህ ሁሉ ጊዜ በኋላ ደስ የሚል አጋጣሚ መፈጠሩ ብቻ። ለማንኛውም እርስ በርስ አንዳችሁ ለአንዳችሁ የተፈጠራችሁ ናችሁ። ልንገርሽ ማለት ነው፣ ስለያ የምሬን ነው የምልሽ፣ በጣም የሚገርመው ስለ እናንተ ሳስብ እኔ እደነቃለሁ። እርስ በእርሳችሁ ለአንዳችሁ ተመጠናላችሁ እያለች ስታበረታታት ነበር ድንገት አላዝና ቻሎን ውስጥ እየገቡ የነበረው ማን ነው ደግሞ ለማ የሚመጥናት ሰው ፌሬዴ፣ ማን ነው እያለ አላዝ እየጠየቀ ነበረ። ሁለት ሴቶች እርስ በርስ ተያዩ፣ ተደናገጡ። ቻላና አላዝ በደንብ እየቀረቡ ናቸው። ቆይ አንዴ ቆይ አንዴ፣ ምን እየሆነ ነው ያለው? ቅድም አጣርፈሽን ነበር ከቤት ያስወጣሽን ምክንያቱ ሁሉ አልገባንም ነበረ። እማዬ፣ ከዚህ ጀርባ ምን እየተሄደ ያለ ነገር አለን ልትነግሪኝ ትችያለሽ? ይላታል። ምንድን የተፈጠረው ብለው ጠየቋት። ምንም አልተፈጠረም ልጆች፣ እኔ እናንተን ከቤት አላስወጧቸውም፣ አላበረርኳቸውም እኮ ምንድን ነው አየር እንድትቀበሉ ነው እንዴት ነበር ታዲያ መሽታችሁ ጥሩ ጊዜ ያሳለፋችሁ ደህና ናችሁ እኔ በጣም ደህና ነኝ ደህና ነኝ እያለች ልትነሳ ነበር ማየ ቆይ አንዴ ቆይ አንዴ ምንድነው ነገሩ ወይስ ያሶዬ መጥቶ ነበር ቤት ያሶዬ መጥቶ ከነበር ተናገሪ ይላታል ከዛ አላዝ ተረጋጋ ምንድነው የምታወራው እያለችው ነበረ በድንገት ሰራተኛ መጣች መጣችን ነስሊያን ይህን ልብስ አጥቢ ያድረቅ ያለው እያላርገው ስትላን ነበረ ከዛ ሁሉም ደነገጡ እንዴ የሆነ ዝግጅት ነበር ማለት ነው ማየ ማን እንደመጣ ተናግ ነለሽ አነግሪ እያለ አላዝ ሲጠይቃት በአንድ በኩል ነስሊያን ደግሞ ሰራተኛ ውስጥ አስገቢውና ስቃ የተለመደው ቦታ ትራታለች ነስሊያንን አሁን እና አላዝ በጥያቄ እያጣደፏ ናቸው ከዛ እነሱ አላዝ አቁሙ አቁሙ፣ በቃ እንደዚህን ጥያቄ እያለቻቸው ነበረ። ቡና እዛ ነበር ቡናው። ሲመጣ ቡናውን ለእነሱ ስጫቸው ስጫቸው፣ እኔ ለልጆቼ ነው የምኖረው። አንድ እናት ለልጆቿ ነው የምትኖረው። አበቃ አለቀ፣ በሉ እንግዲህ መልካም ጊዜ ብላ ልቲ ነበር። እማዬ የተፈጠረውን ነገር ትነግሪናለሽ? አንነግሪንም ብሎ አላስ እየጠየቃት፣ ልጆች ደን አደሩ ብላ በደረጃው እየወጣች ነበረ። አላስ ከፌሬዴ አጠገብ ተቀመጠ። ፌሬዴ ማን ነው ሰውየው፣ ማን ነው እማዬ? ከማንጋ ገጥማ ነው? ንገሬን እያለ ጠየቃት። ፌሬዴ ዝም ብላ ነበር የምታየው። አላስ ውይ ምን ይሻላል እያለ ጭንቅላቱን ይይዛል። ቻላም ዝም ብላ ፌሬዴን ታያታለች። በሌላ በኩል ጉቨን ማታ ላይ ወደ ቤት እየመጣ ነው። ገና ከመኪናው እንደወረደ የሆነች ሴት መኪና ውስጥ ቁጭ ብላ እየጠበቀችው ነበረ። ከመኪናው ወጣች አቶ ጉቨን እያለችው ወደሱ እየቀረበች ነበረ። አቤት ይላታል። ወይዘሮ ሜሌክ ነበረች የላከችኝ። እኔ የእሷ ጸሐፊ ነኝ። እዚህ ላይ እንድትፈርም ነበረ የላከችኝ። እባክህ ፈርም አለችው። ምንድን ነው ይላታል። ይሄ የፍቺ ወረቀት ነው። ኦዝጊ ነበረች ይህንን የፍቺ ኬዝ ያስገባችው ራሷ እዚህ ላይ ፈርማበታለች። ምንም ነገር አትፈልግም ከአንተ ፊርማ ብቻ ነው የሚጠበቀው በማለት ነገረችው። እንዴ እሷ የትሄዳ ነው እሷ አትመጣም እንዴ ሲላት፣ እሷ ሲዩ ዘራ እንዲሄዳለች ብላ ነገረችው። ደነገጠ። ፈርም ብላ ሰጠችው። ተቀበላት። ወዲያው ፈርሞ እየሰጣት ነበረ። ከዛም በኋላ በነገራችን ላይ ሜሌክ እንኳን ደስ አለ ብላለች። ከዚህ በኋላ ነጻ ሰውነ ብላለች። ይህ መልእክት ላደርስልህ ነግራኝ ነው አለችው። አይ ለሜሌክ ምን ታያታለች መሰለሽ ብዙ የማታውቂው ነገር አለ ሰሞኑን በኔና በኦዝጌ መካከል ምን እንደተካሄደ እንደማታቅ ነገርያት እሺ ሰው ላይ መፍረድ ጥሩ አይደለም፣ እንደዚህ ቸኩል አትፍረድ። ለማንኛውም የመፍረድ መብት የላት። በቃ አመሰግናለሁ እያላ ነበረ። ጸሐፊዋ ሄደች። ከዛ እሷ ደብዳቤ የሰጠው ነበር ከኦዝጌ የተላከ። ደብዳቤውን መኪናው ላይ ተደግፎ ማንበብ ጀመረ። ጉቨን ጉቨን እንደተናደድክብኝ ያውቃለሁ። ለዛ ነው ፊትን እንኳን ማየት ፈርቼ ሸሽቼ የሄድኩት ለመሸሽ የተገደድኩት ለዛ ነበረ። እመነኝ ወለ አሁን እኔ አንተን ፊትን የማይጠነካል የለኝም። ብቻ ወደፊት ይቅር እንደምትለኝ ተስፋ አድርጋለሁ። ከመቼ ወዲህ እኔ እንደዚህ አይነት ሰው እንደሆንኩ ራሱ ግራ ገባኝ። እንዴት እንደዚህ አይነት ሰው እሆናለሁ ብዬ ራሴን እየጠየኩኝ ነበረ። ብቻ ካንተና ከነስ ላይን የተማርኩት ነገር እውነተኛ ፍቅርን መታገል አያስፈልግም፣ ምክንያቱም እውነተኛ ፍቅር ማሸነፉ አይቀርም የሚል መልእክት ነበር ያስቀመጠችለት። ዝም ብሎ አሰበ። ደብዳቤውን አጣጥፎ ኪስ ውስጥ እየከተተው ነበረ። አሰባሰበና ወደ ቤት ሊገባ ነው። እሷ ወደ ገዛችው ቤት ሊገባልና ደበረው። ከዛ ወዲያው መኪና ውስጥ እየገባ ነው፣ ይንቀሳቀሳል። በሌላ በኩል ሩያውንም እንደተጨነቀች ነው ያማን አጠገባዋለ እቤት ድረስ እየመጡ ናቸው። ከመኪናው ሲወጡ አሁንም ቢሆን ፍርሃቱና ጭንቀቱ አለቀቃትም። ሩያ በሆነ መንገድ እናቷን ነፃ ለማድረግ የፈለገች ይመስላል። ያማን ደግሞ ፊቷን ሲመለከት ጭንቀት ሲያይ ሩያ ሩያ ምን ሆንሻል? ምን ችግር አለ እንዴ ብሎ እየጠይቃን ነው። እሷ ምንም አልሆንኩኝም ትለዋለች። ያው የኤሊፍ ነገር አስጨንቆች ነው አለ። እንዳልኩሽ ነው እንግዲህ እኔና ኤሊፍ እህትና ወንድም ነን፣ ምንም በመካከላችን የለም እያለ ከንፈሯን እየሳማት እንደ ያማን ምን ሆናል? ሰው ቢያየንስ? ትለዋለች። እሺ ደህና እደሪ ብሏት ይሄዳል። እሷም ወደ ውስጥ እየገባች ነው። ወደ ውስጥ ከገባች በኋላ በደረጃ ወደታች እየወረደች ወደ ምድር ቤት ነበር ሄደችው። ከዚህ ቀደም ያማን ልጅ ያለ ወደ ታገተበት ክፍል ነበር የገባቸው። እዛ ገባችና ያማን የነገራትን ነገር አስታውሰች። አጎትሽ እዚህ ነበር ያቆየኝ፣ እዚህ ነበርኩኝ፣ ስጮ ስጮ ነበረ። አንቺን ብትሆኝ እዚህ ፊት ለፊት ነበር ዥዋ ዥዌ የተጫወትሽ፣ ድምጽ ሲሰማኝ ነበረ። ስጮ አልሰማሽኝም ነበረ። እኔ ማለት በዛ ሰዓት ማንም ነበርኩኝ ብቼን፣ እዚህ ፈርቼ እያለ የነገራትን ነገር አስታውሰች። ከዛ ሜሌክ የነገረቻት ነገር ደግሞ ትዝ አላት። ሜሌክ እያለቀሰች አሁንም ድጋሚው እኔን ያግቱኛል ስትላል ነበር ሰግታ። ከዛ ሩ እያሰበች ያሰበችና ተጨነቀች እናቷን ስትጠራ ጀመረች። እማዬ ብላት ስትጣራ እናቷ መኝታ ክፍል ነበረች። እንዴ ሩያ ብላ ተጣርፋ እየመጣች ነበረ። የሩያ ነገር አስጨነቃት። ምን ተፈጠረ? ምን ሆንሻል? ምን ሆንሻል? ምንድን ነው የሆንሹ ነገር አለ እንዴ ትላታለች። ሩያ ዞር ብላ ተመለከተቻት። ምንድን ነው ንገርኛ። ምንድን ነው ምታይኝ? ምንድን ነው ንገርኝ። ስትናን ነበር እማዬ፣ አጎቴ ያማንን እዚህ ያግቱት። አንቺ እያን ነበርሽ፣ ያን ነበርሽ፣ ንገርኝ። አጭር መልስ ነው ፈልገው ስትናን ነበር። ሼምኒም ድንግጣ እያየቻት እየነበረው ሼምኒም ድንጋጦ ያቀጠለ። እየጮኸ ነበር ያማን እየጮኸ ነበራ። አልሰማሹም? ለቀናት ያህል እዚህ ያግቱት። እንዴት ሳትሰሚው ቀረሽ? በእርግጠኝነት ሰምተሻል፣ ሰምተሻል ያማን እዚህ እንደነበር ነበረ አውቀሻል አውቀሽ ነበረ፣ በይመልሽልኝ ትላታለች ሼብኔም። በድንጋጤ ታያታለች ሩያ ሩያ፣ ምንድን ነው የምታወሪው? ምንድን ነው የምትይው? የምታወሪው ነገር ምንም እየገባኝ አይደለም። አሁን ገና የሞኝ ነገር እያረግሽ ነው። ምንድን ነው የምትይው ትላታለች ሩያ ግን፣ ማ የማወራው ነገር ማታውቂያለሽ ብላ እያፈጠጠች ባ ነበረ። ከዛም ይሄን ነገር እውነት እንደሆነ ማረጋገጫ ካገኘው ለፖሊስ ነው አሳልፌ የምሰጥሽ፣ አሳይሻለሁ ብላ ትሳት ሄደች። ሼብኔም ምንድን ነው የምታወሪው ብላ እየጮች ነው። በሌላ በኩል ነስሊያን ወደ መኝታ ክፍሏ ገብታለች። አልገዋ ላይ ጋደም ብላ መጽሐፍ እያነበበች ነው። በአንድ በኩል አላዝና ቻላ ጨንቋቸዋል። የሷ መኝታ ክፍል ይሆናል በረጋ ቆሞ እየተከታተሉ ነበረ። እማዬ በሩን ትከፍቶ ያለሽ አከፍችውም እያሉ ለውለት ይጠይቋታል። እሷ ዝምታው ቀጠለ። እማዬ እባክሽ፣ የተፈጠረውን ነገር ልናግሪን ይገባል እያለ አላዝ በሩን ያንኳኳል። በድንገት ኤጄ ይመጣች። ምን ተፈጠረ? ምን ሆናችሁ ነው ስትላችሁ ነበረ። ምንም፣ ዝም ብለን ነው ዝም ብለን ነው እያለ ነበር። አይ ምንድነው፣ ከቅድም ጀምሮ ሲጮህ ነበረ። ቆይ ማን መጥቶ ነው ማን መጥቶ ነው እያለች ኤጄ ስጠቅ፣ እማዬ እባክሽ በሩን ክፈችው እያለ አላዝ ይጮሃል። ድንገት ያማን መጣ። ምን ሆናችሁ ነው ሲላቸው ነበረ። ዝም ብለው አዩት። እማዬ በሰላም ነው? ደህና ነሽ? እያለ ነበረ። ድምጽ የለም። እማዬ ችግር ውስጥ ናት እንዴ ብሎ ጠይቃቸው፣ አዎ እንደዛ ነገር ይሉታል። የምራ ያለችው እማዬ በሩን መክፈት ትችላለች ሲል ነስላናውንም በዝምታ ቀጠለች ከዚያ ያማን በቃ በሩ ልገንጥለው ዞር በለው አላቸውና በሩን በእግሩ መትቶ ገነጠለው ገንጥሎ ሲገባ ወዲያውና አላስ ከቦታው ጠፉ አላስ ቻላ እና ኤጄ ወዲያው ብትን ብለው ወደ ዋናው ሳሎን እየሄዱ ነበረ ያማን በሩን ገነጠለውና ከዛ በኋላ ወደ ውስጥ እየገባ ነበረ በሩን አስደግፉት የተገነጠለውን ከዛ እናቱን እያየ ተናዳ ስተው ነበረ እማዬ ደናነሽ እንዴ እኔ እኮ የሆነ ነገር የሆንሽ መስሎኝ የሆነ ነገር የተፈጠረ መስሎኝ ነበር እኮ ደናነሽ እንዴ ይላታል አንተ ራስህ ደናን አለችው እኔ እኔማ ደናነኝ ግን እኮ እነሱ ብሎ ዞር ሲል እነ አላስ የሉ ከቦታው ጠፍተዋል። እና አላዝ እኮ ናቸው የሆነ ነገር አለ ሲሉኝ ስለት እሺ ውጣ፣ ከዚያ ሁን እረፍት ማድረግ ፈልጋለሁ አለችው። እማዬ አላዝ እኮ እያላት ቶ ከመጣ ከመጣሱቶ አሁን ግን እረፍት ማድረግ ፈልጋለሁ አለችው። የተገነጠለውን በርቀስ ብሎ አስደግፎት ዞር ይላል። እሷ ተናዳማን ማንበባል እንደቀጠለች ነው። እናንተ ግን በጣም ታሳፍራላችሁ። እኔ እኮ በሩን የገነጠልኩት እሷ ችግር ውስጥ የገባች የገባችሁ መስሎኝ ምንድን ነው የምትሰሩት እያላችሁ ነበረ እማዬ ልታሳብደን ነው፣ ልታሳብደን ነው። ሲጀመር እኔ ምለን አሳበ ነበር። ለምን በሩን ገነጠልከው ይለዋል አላስ። እኔማ ሌላ ነገር የተፈጠረ መስሎኝ ምንድነው ቆይ፣ ነገሩ አስረዱኝ፣ እስኪ ምንድን ነው እያለ ጠቃል እማዬን እያጣናት ነው እያጣናት ማለት ነው በቃ የሆነ ሰው ወደ ህይወቷ እየገባ ነው። አዲስ ፍቅረኛ ሳታገኝ አትቀርም እንደዛ ነው ብላችሁ አላተናገረች ምን እያለ ሃይማን ይጠይቃል። አዎ ቅድም ለዛ ነበር ከቤት ያስወጣችን ቶሎ አጣርፋ ነበር ቶሎ ብላችሁ ውጡ ብላ ብቻዋን ቤት መሆን ፈልጋ ነበር። በጊዜ ነበር የሸኘችን እያለ አላዚ ይናገራል። የምራችሁ ነው እማዬ አዲስ ፍቅረኛ እያለች ጅ ይጠይቃለች። ኧረ እናንተማ ይባል ነገራት። በሉ ምንድን ነው የምትሉት? እሷ እንደዚህ ጊዜ የሚላት እያለ ነገር ቻለ ባክሽ ተናድጃ አለው። አጀማምሪን ደግሞ አዲስ ፍቅረኛ ምናም ነገር ትያለሽ እንዴ ባልተረጋገጠ ነገር እያለ አላዚ ይቆጣል። ታዲያ ምንድን ነው አባየልን ይችላል እንዴ በማለት ቻለ ጠቀች። ኧረ በፍጹም ያን ሰውማ ከበር እንኳን አታስገባው ሳራነማ በፍጹም አይሆንም እያለ ነበር ታዲያ ማን ነው ማን ነው ታዲያ እስኪ ማን ነው እያለ ያማን ይጠይቃል አይ አባቴ ካልሆነ እንግዲህ በእርግጠኝነት ይኸውልህ ያማን አደረገ ልንገርህ ጉቨን ከሆነ ማ ያንተ አባት ከሆነ የእውነት የኔ እናንተ ወንድምነት እዚህ ጋ ይበቃል ከባድ ነገር ነው የሚፈጠረው ሲለ ነበረ እንዴ የኔ አባቴ የራሱ ቤተሰብ አለ የራሱ ሚስት አለ ምን ሆናችሁ ነው እናንተ የማይረባ ነገር አትናገሩ እንጂ ይላቸዋል ድንገት ፌሪዴ እየመጣች ነበረ ይኸውልሽ ፌሪዴ ፌዲ አሁን እኛ እዚህ ጋ ሚስጠር ምን ደባበቅበት ሰዓት አይደለም የተፈጠረው ነገር ትነግሪናለ አነግሪ ነው ይሏታል እናንተ ቀለ ምሮ ራስ ወዳድ የምትሆኑት ራሱ ወዳድ አትሆኑ እንጂ ምን ሆናችሁ ነው ብላ ትታቸው ሄደች እና አላስጨራሽ ባሰባቸው ከዛም በኋላ በበረራ አካባቢ መጥተው ለማዳመጥ እየሞከሩ ነበረ። በሌላ በኩል ሩያና ሼብኔም ጭቅጭቃቸው በርትቷል። ከሰራን ጋር ያለሽ ጓደኝነት ሳያበቃ እንደገና ደግሞ ከእሱ ጋር ተጣምረሽ ልጁን አገታችሁት አገትሽው፣ እንደገና ደግሞ ሜሌክንም አገታችሁ ነበረ ትላታለች። እንዴ ሩያ ምንድነው የምትዩ? እያልሻለሹ ነገር ግን ይታወቅሻል ትላታለች። ጀማዬ በቃሽ፣ ውሸትሽ ይበቃል፣ እዚህ ጋር አታታየኝ፣ ምንን አትሸውጅኝም ትላታለች። የማየውልሽ በቃሽ በቃሽ እያለች ነበረ። ሁለት ሴቶች መግባባት ከበዳቸው። ከዛ ሼብኔ ልትሸውዳት ሞከረች። የዛን ሰት ልጅ ሰራን ልጅቷን ወደ ፖሊስ ጋር ሊወስዳን ነበረ ከዛ ዝም ብለን ጫፍጫፉን ስለግታ ስና ይኖራ ነበረ። የዛለ ደግሞ የማን ሞቷል እየተባለ የሚወራበት ወሬ ነበረ እና ለዛ ነበረ እያለቻን ነው። ነገር ግን በጨራሹ ሩህያ እያመነቻት አይደለም። ይሄ ነገር እውነት ከሆነ ጥሩ አይመጣም እያለቻን ነበረ። ነስሊያን ጋደም ብላ ነበር። ድንገ ጉቨን ደወለላት። ስልኩን አነሳቸው። ነስሊያን ነስሊያን፣ ተመልሻለሁ እንግዲህ ከረዥም ጊዜ በኋላ እያለ እሷ የገዛችሁ ቤት ውስጥ እየገባ ነበረ። ኦዝጌ ወደ ገዛችሁ ቤት መመለስ እንኳን አልፈለገም። በነገራችን ላይ ነስሊያን፣ ሁሉም ነገር አብቅቷል። ኦዝጌ ጠበቋ መልእክት ልካ የፍቺ ወረቀት ልካ ልካልኝ ነበር ፈረምኩኝ። የእኛ ነገር አብቅቶለታል። ደብዳቤ ላከችልኝ። እኔን ማግኘት በጣም ፈርታለች። ይቅርታ ጠየቀች። ብቻ አሁን ሁሉም ነገር አብቅቷል። እኔም እየተመለስኩኝ ነኝ። ነስሊያን ነስሊያን፣ ከዓመታቶች በኋላ እኔና አንቺ ነጻ ሆነናል። እኔ ግሬ ላይ ሰንሰለት የለም። ከዚህ በኋላ ነጻ ሰው ነኝ። የራሳችን የዚህን ህይወት መኖር እንችላለን። ነስሊያን ስታስቢ ግን አሁን የረፈደብን ይመስልሻል? ረፍዶብናል በሽ ታስቢያለሽ ከአመታቶች በኋላ ድጋሚ ተገናኝተናል። በመካከላችን ምንም አይነት ግድግዳ የለም። በመካከላችን ምንም የሚሸፍንን ነገር የለም። ሁሉም ነገር ግልጽ ነው አሁን እያላ ነበር። ዝም ብላ ታዳምጠዋለች። እና ወሰናል ማለት ነው አለችው። አዎ ወስኛለሁ እያላት ድንገት አላዝ እየመጣ ነበረ። የእናቱ መኝታ ክፍል በረጋ ሆኖ ማዳመጥ ጀመረ። ልጆቻችን አድገዋል እንግዲህ ይላታል። አሁን ልክ ነህ ልጆቻችንም አድገዋል እኔ እንጂ አላውቅም ምስኪን እንዴት እንደሚሆን ስትለው ነበረ። አትጨናነቂ አትጨናነቂ፣ አሁን አናውራበት ነገ ጠዋት ቁርስ እየበላን እናውራበታለን ይላታል። ድንገት ያማንም የመጣ ነበረ። ወደ አላዝ እየቀረበ ጸጥ በል ጸጥ በል እያሉ ነበር፣ ድምጽ እንዳያሰማ። ጉቨን ደግሞ እሷ ወደ ገዛችሁ ቤት እየተመለሰ እንዳለ ሲነግራት የምር ነው እዛ እየሄድክ ነው? አሁን እዛ ነው ያለኸው አለችው፣ በጣም ደስ ብላት። አሁ እዛ ነኝ ያለሁት፣ ተመልሻለሁ። በእርግጠኝነት መቼም ደግሞ ትቼሽ አላቅም ነስለያ፣ ምክንያቱም ሁሌም ልቤ ውስጥ ስላለሽ እያላን ነበር። ከዛም በኋላ አፈቅርሻለሁ አላት። ከዛ ትንሽ ተሽኮረመመችና እኔም እያለች ነበረ። አላዝና ያማን ምንድን ነው ነገሩ ብሎ ጆሮቸው ለጥፋ ያዳምጣሉ። ከዛ ተሽኮርማ ተሽኮርማ እሷም ቃል በቃል እንደምታፈቅረው ነገረችው። አላዝ ክቡ ነበር ያለው፣ ያማንም ቢሆን ደነገጠ። ይሄ ስልክ ከማን ጋር ነው እየተወራ ያለው ብሎ እያሰበን ያለው ጉቨንም ቢሆን ይስቃል፣ በጣም ደስ አለው። ስልኩ ተቋረጠ። ንስሊያን ከራሷ ጋር እያወራች ነው እየሳቀች። ከዛ በኋላ እና ያማን እንዲሁም አላስ በራ አካባቢ እንደነበሩ ስታዳምጥ ነበረ። አላስ ጨንቆታል። ከዛ በኋላ በሩን ከፈተችው የተገነጠል ወንበር ምን ሆንክ ደሞ አንተ ምን ሆንክ ስትለው አላስ ጭንቅላቱን እያሸአማየ እያዞረኝ ነው ጭንቅላቴ የሆነ ደነዘዘኝ ታውቂያለሽ እየደነዘዘኝ ሊድ ሊድ በቃ ሊድ ሊድ በቃ ብሎ ሄደ። ከዚያ ያማንም ቢሆን አንተስ ምን ሆንክ ስትለው እኔ እዚህ ጋር ሆዴ ትንሽ እያቅለሸልሸኝ ነው ማየ የሆነ ሆዴን እያመመኝ ነው በቃ ሊድ እያላን ነበረ። ሂዱ በቃ ዶክተር ነው ታውቃላችሁ፣ አይደለ ችግር ካለ መምጣት ትችላላችሁ፣ አለቻቸው እየሳቀች ትመለሳለች። አላስ ብግን ብሏል፣ አንድም ደንግጧል፣ ደሞም የማይታመን ነገር ነው። በቀጥታ ወደ አልጋው ላይ እየተወረወረ ነበር። እኔ ላምን አልቻልኩም፣ ይሄን ምን እየተከሆነ እየተከናወነ ነው ያለው? በጧት ደግሞ ማንን ነው የምታገኘው? ምንድን ነው ነገሩ? ይለዋል ያማን። ማጠገቡ ገደም እያለ ይህ ያስፈራል፣ አንተ ከባድ ነው፣ ከባድ ነው እያሉ ነበረ። እኔ እያዞረኝ ነው፣ ግራ ገብቶኛል፣ ግራ ገብቶኛል። ኧረ እኔ ራስ እያቅለሸለሸኝ ነው። ያማን ነገ የሚሆነውን ነገር ማስቆም አለብን ይባባላለውም። ሸምኒም ጨነቃት። ወደ ሰራን ደወለች። ሄሎ፣ ሰራን፣ ስንፈራ የነበረው ነገር ድርሷል፣ አለችው ተፈጠረ ላታል። ሰራን ይውል ሜሌክ እንዳለ ሩየውሉ ነገር ነግራታለች አለችው። ምን ይላታል? መኪና ውስጥ ነበረ። አዎ ይውል ምን እንደምናረግ አላውቅም። አሁን እሷ የምትፈልገው ማረጋገጫ ብቻ ነው። ከዛ በኋላ ለፖሊስ እንደምትናገር እዝታብኛለች። እስር ቤት እንድገባ ታረገኛለች። ሰራን ምን ልናረግ ነው ብላ ጠይቀች። ሁልጊዜ ነኝ እንደ መፍትሄ የማመጣው አንቺ ምን ነገር አርጊ እንጂ ብሎ ስልኩን ዘጋው። በሌላ በኩል ፖሊሷ ኤሊፍ አብራው ከኮሚሽነሩ ጋር እያወራች ነው። እሻውን ምንድን ነው የምናረግ? አለችው። አንቺ ይኸውልሽ አሁን ትልቁ ስራሽ ከሩያ ጋር መግባባን ነው። ሩያ ማለት ከባድ ሰው ናት። በተለይ ደግሞ ያማን በጣም እንደሚወዳት ማለት እናውቃለን። እሷ ግን የምትወደው እውነቱን ደብቃ ነው ወይስ ደግሞ እውነተኛ ፍቅር ነው የሚለውን ነገር ማጣራት አለበት። ሸብኒ ማለት ደግሞ የለየላት ከባድ ሰው ናት፣ አሳሳች ሰው ናት እያለ እየመከራት ነበረ። ስለዚህ አሁን የኤሊፍ የቤት ስራ ከሩያ ጋር መግባባት ነው። በሌላ በኩል ያማን እና አላስ በጠዋት ለእናታቸው ለስለን ቁርስ ሰርተው መጡ። ገና እየተነሳሽ ነበር ቆመዋል። ምን ነው የምታደርጉት እዚህ ያለቻቸው። ዛሬ ቁርስ ሰራንልሽ እያሉ ፍልፍቱ ያስቀምጣሉ። የትም ሄድ እንደሌለባት እያቀፏት እየነገሯት ነበረ። እሷ ከቁርሱ በላይ የእናንተ ነገር ነው እኔ ደስ የሚለኝ ብላ እያቀፈቻቸው ነበረ። ከዛ ቁርስ ግን እዚህ እንደማበላ ነግራቸው ቡናውን ብቻ ይዛ ወጣች ፈዘው እያየው አልነበረም። በሌላ በኩል ኤሊፍ ወደ እነ ሩያ ቤት ሄደች። ሩያ ስታያት ልታስገባት ልታስገባት አልፈለገችም። ነገር ግን ኤሊፍ ቢያንስ አንድ ልትሰጭኝ እንጂ ምን ችግር አለው፣ ከአንቺ ጋር መገባት ብቻ ነው ፈልገው ብላ ሳመነቻትና ወደ ውስጥ ገባች። አሁን ሩያና ኤሊፍ እንደ መጨቃጨቅ እያረጋቸው ነው። ይኸውልሽ ሩያ፣ እኔ እንደምታስበኝ አንስ ተዋለለው። ታዲያ እንዴት ነው ቡና ምናምን ነገር አትሰጭኝም? አለቻት አያስፈልግም ትላለች ሩያ። ውሃም አትሰጭኝም ብላ እሺ፣ በቃ እኔ ውሃ ልቅዳ ብላ ልትሄድ ነበረ። ነገር ግን ሩያ እኔ አመጣልሻለሁ ብላ ዞር አለች። ይህን ጊዜ ኤሊፍ የድምጽ መቅጃ ይዛ ነበረ፣ የሳሎኑ ጠረጴዛ ስር እየደበ በቀችው ነበረ። እዛ ለጠፈቻት ሩያ መታ ውሃውን ሰጠቻት። ኤሊፍ ለሁሉም ነገር አመሰግናለሁ ብላ ወጣች። ሩያ ምንም ነገር አልጠረጠረችም። በሌላ በኩል ነስሊያን ወደ ጉቨን ጋር እየሄደች ነው በጠዋት ፣ ከዛ ፊሬዴ ደወለችላት። ነስሊያን አረ ልጆችሽ እየተከተሉች ናቸው አይገርምም በማለት ነገረቻት። ከዛ በኋላ ነስሊያን በመስታወት እያየቻቸው ነበረ። የሆነ ጥቁር መኪና እየተከተላት ነበረ ይ ትላለች። እነሱን ለማምለጥ ጥረት እያደረገች ነበረ። እነሱ ደግሞ በደንብ ነበር የሚከታተሏት። ሳታስነቃ የሆነ ቦታ ልትደብቅ እያሰበች ነው። ከዛ አንድ ተለቅ ያለ ሱፐርማርኬት በርጋ መኪናን አቆመቸው። ዝም ብለው ይከታተሏታል ይ ነገር እየተካሄደ ነው፣ ምንም አላማረኛ ይላል። አላስ በጣም እየተሰላቸው ሁላ ነበረ። ነስሊያን ወደ ትልቁ ሱፐርማርኬት ገባች። ከዛም በኋላ እነሱ መመልከታቸውን ቀጠሉም። በሌላ በኩል ሩያ ሜሌክን ልታናግራት እያመጣች ነው። ወደ እሷ ሄደች። ምን ሆነች ነው ብላ እየጠየቀቻ ነበር። ሜሌክ አኩርፍ አለች። ከዛም በኋላ ሜሌክ አስታውሰች። ሼቭኒም ከሳታቶች በፊት መታ ነበረ፣ ትልቅ ቻኮሌት ይዛ ለሜሌክ ልሰጣት እየሰጠቻት አልፈልግም ስትላት፣ ይኸውልሽ ያ ሰው እያወቅሽ ያማንን ያገተው መጥፎ ሰው ነው። ሜሌክ ምናልባት ያማንን እሱ እንዳገተው ከተናገረች ያማንንም ሩያንም እገላቸዋለሁ እያየዘተ ነበረ ብላ አስጠንቅቃታለች። ሜሌክ አሁን ትንሽ ተጨናንቃለች። ሩያ ደግሞ አልገባትም። ምን ሆነች ነው ብላም እየወተወተቻት ነበረ። እነ አላዝ አሁንም ቢሆን እናታቸውን ይጠብቃሉ። ነስሊያን ግን ሳታመልጣቸው አልቀረችም።